በአሁኑ የአሜሪካ መንግስት ፊት የተነፈገው የብልጽግናው መንግስት አንድ ወንጌላዊ ሰባኪን በሎቢስትነት ሊያሰማራ ወደ አዲስ አበባ መጥራቱ ተሰማ። አንድ መልእክት ብቻ ለመናገር ነው አዲስ አበባ የመጣ ነው። ይሄው የወንጌል መልእክት ነው። አባቴ የዛሬ 65 ዓመት ያንን ወንጌል ነው የሰበኩ። ዓለም ተለውጧል። ፖለቲካም ተለ ወንጌል ግን አይለወጥም። ሰላም ጤና ይስጥልኝ የተከበራችሁ የክርስቲያን ቲቪ ዩቲብ ቻናል ቤተሰቦቻችን እንዴት ናችሁ? የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። የታላቁና በቮይስ ኦፍ አሜሪካ የሃያኛው ክፍለ ዘመን ተጽዕኖ ፈጣሪ ብሎ የጠራቸው ወንጌላዊ ቢሊግራም ልጅ እንዲሁም የቢሊግራም ኢቫንጀሊካል አሶሴሽን ፕሬዚዳንት የሆኑት ሬቨረንድ ፍራንክሊን ግርሃም በአዲስ አበባ መስቀል አደባባይ የወንጌል ስርጭት ኮንፈረንስ እያደረጉ ይገኛሉ። እሳቸው እንዲመጡ የጋበዘውና ፕሮግራሙን ያስተባበረው የኢትዮጵያ ወንጌል አማኞች አብያተ ክርስቲያን ካውንስል ሲሆን ፕሮግራሙንም ለማሳካት ረዘም ያለ ጊዜ ወስዷል። ይህ በሆነበት ሁኔታ ኢትዮ ፎረም የተሰኘ በወንጌል አማኞች ጥላቻ ያበደ የዲያስፖራ ሚዲያ ግን እኝ ታላቅ የወንጌል ሰው ብልጽግና የቀጠራቸው ሎቢስት ብሎ ዜና ሲሰራና በውሸት ሰሚዎቹን ሊያሳምን ሲሞክር ተመልክተናል። በአሁኑ የአሜሪካ መንግስት ፊት የተነፈገው የብልጽግናው መንግስት አንድ ወንጌላዊ ሰባኪን በሎቢስትነት ሊያሰማራ ወደ አዲስ አበባ መጥራቱ ተሰማ። ሰባኪው የተጠሩት ጠቅላይ ሚኒስትሩ በሰብሳቢነት በሚመሩት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ሲሆን፣ ለፖለቲካ አላማ እንደተጋበዙ አልተነገራቸውም ተብሏል። ሪቨረንድ ፍራንክሊንንም በዶናልድ ትራምፕ ዘመን ፊት የተነሳው ብልጽግና በካውንስሉ በኩል ከትራምፕ አስተዳደር ጋር እንዲቀራረቡ በወንጌላ ማኞች ካውንስል በኩል ጠርቷቸዋል ብሎ በአንድ ሚሊየን ተከታ ፊት ትልቅ ውሸት ዋሽቷል። እንግዲህ ሎቢስት ማለት የመንግስት ባለስልጣናትን በተለይም ህግ አውጪዎችን ልዩ ፖሊሲዎችን፣ ህጎችን ወይም መመሪያዎችን እንዲደግፉ ወይም እንዲቃወሙ ተጽዕኖ ለማድረግ የሚሞክር ሰው እንደማለት ነው። ሎቢስቶች ብዙ ጊዜ ለንግድ ተቋማቶች፣ ለድርጅቶች ወይም የተለያየ ፍላጎት ላላቸው ቡድኖች ይሰራሉ። የሎቢስቶች አገልግሎት በፖለቲካው ዓለም በከፍተኛ ደረጃ ጥቅም ላይ የሚውል ሚሊዮን ዶላር ኢንቨስት የሚደረግበት ጉዳይም ነው። ሚዲያው እንደ ሚዲያ ስለ ፖለቲካው አስተያየት የመስጠት መንግስትን የመናገር መብት ቢኖረውም እኝን ታላቅ የወንጌል ሰው በሎቢስትነት መጠርጠር ግን ከእንደ ከዚህ ቀደሙ ሚዲያው ለወንጌል አማኞችና ለአገልጋዮች ያለውን ግልጽ ጥላቻ ያሳያል። እጅግ የሚያስገርመው ነገር ደግሞ 47ኛው የአሜሪካን ፕሬዚዳንት ዶናልድ ጄ ትራምፕ በድጋሚ መመረጣቸው የታወቀው እንደ አውሮፓውያን አቆጣጠር ኖቬምበር 6 2024 ሲሆን ቃለ መሐላ ፈጽመው ወደ ነጩ ቤተ መንግሥት የገቡት ደግሞ ጃንዋሪ 20 2025 ነው። በዚህም መሰረት እስካሁን ፕሬዚዳንት ዶናልድ ትራምፕ በነጩ ቤተ መንግስት የቆዩት 47 ቀናት ብቻ ይሆናል። ትራምፕ መመረጣቸውን ተከትሎ በባለ ሲመታቸው ላይ የጸለዩት ሪቨረንድ ፍራንክሊንን በሎቢስትነት ቀጥሮ በጠቅላይ ሚኒስትሩ ትእዛዝ ወደ ኢትዮጵያ መንግስት አስመጣቸው ብሎ ኢትዮፎረም በከፍተኛ ውሸት ዜና ሰርቷል። ነገር ግን እውነታው ሌላ፣ የተፈጠረው ፈጽሞ ከዚህ በተቃራኒው ነው። ፍራንክሊን ግርሃምን ወደ ኢትዮጵያ መጥተው እንዲያገለግሉ በካውንስሉ በኩል ስራው ከተጀመረ ከአንድ ዓመት በላይ አልፎታል። ይህንን ፕሮግራም ለማደራጀት የቢሊግራም አሶሲሽን መሃል ቦሌ በሚገኘው ኢትዮጵያ መጽሐፍ ቅዱስ ማህበር ህንፃ ላይ ሁለት ወለል የሆነ ሰፋፊ ክፍሎችና መጠነኛ አዳራሾች ያሉት ቢሮ ተከራይቶ ፕሮፌሽናል ሰራተኞችም ቀጥሮ ስራው ከተጀመረ ከስድስት ወራት በላይ ተቆጥሯል። ለዚህም ካለፈው መስከረም ወር ጀምሮ በቤተ ክርስቲያናት የቢሊግራም አሶሲሽን ያዘጋጃቸውን ስልጠናዎች በከፍተኛ ሁኔታ ሲሰጡ መቆየታቸውን ማስተዋል ያሻል። በእነዚህ ቀናት እንዲያገለግሉ ከ25ሺ በላይ አገልጋዮች ሲሰለጡንም ቆይተዋል። ይህንን ታላቅ ፕሮግራም ለማካሄድ አንዳንድ ወጪዎችንም የሸፈነው የቢሊግራም አሶሲሽን ሲሆን ብዙ ሚሊዮን ብሮች ፕሮግራሙን ለማሳካትም ወጪ ተደርጓል። ሬቨረንድ ፍራንክሊንም ከዚህ በፊት ወደ ኢትዮጵያ መጥተው ነበር። ወደዚህ አገር ሲመጡ የመጀመሪያቸው አይደለም። ሌላው አስገራሚ ነገር ደግሞ የቢሊግራም አሶሲሽን ሰማሪታን ፐርስ የተሰኘ ብዙ ሚሊዮን ህጻናት የሚረዱበት ብዙ ሺዎች ጉድጓድ ተቆፍሮላቸው አያጠጡበት ታላቅ የበጎ አድራጎት ድርጅት አለው። የሰማሪታን ፐርስ በጎ አድራጎት ድርጅት በዓለም አቀፍ ደረጃ ስራውን የጀመረባት የመጀመሪያው ሀገር ኢትዮጵያ ስትሆን ወቅቱም 1980 ዓ ም ነበረ። ተቋሙ የውሃ ጉድጓዶችን በመቆፈር የምግብ እርዳታ በማቅረብ የንጽህና መጠበቂያ ግባቶችን በማቅረብ እየሰራ ሲሆን በትግራይ፣ በአፋር፣ በአማራና በሶማሌ ክልሎች ይንቀሳቀሳል። ተቋሙ በካናዳ፣ በዩናይትድ ኪንግደምና በአውስትራሊያ፣ በጀርመን፣ በደቡብ ኮሪያ ቅርንጫፍ ቢሮዎች ያሉት ሲሆን ከሰባ የሚበልጡ ሀገራትና ግዛቶች ውስጥም ይሰራል። እናም በኢትዮጵያ ከ3 ሚሊዮን በላይ ለሚበልጡ ሰዎች የምግብ እርዳታ፣ ከ500 ሺህ በላይ የሚበልጡ ሰዎች የህክምና እርዳታ፣ ከ260 ሺህ በላይ ለሚበልጡ ዜጎች ንጹሕና የንጽህና መጠበቂያ ግብዓቶችን አቅርቧል። የሳማሪታን ፐርስና የቢሊግራም የወንጌል ማህበር ፕሬዚዳንትና ዋና ስራ አስፈጻሚ በማህበራዊ አገልግሎታቸው ጎን ለጎን በቢሊግራም ኢቫንጀሊስት አሶሴሽን አማካኝነት ከ55 በላይ በሆኑ ሀገራት በመንቀሳቀስ የጌታ ኢየሱስ ክርስቶስን ወንጌል ሲሰብኩ ቆይተዋል። እንግዲህ 55ቱም ሀገራት በሎቢስትነት ቀጥረዋቸው እንደሆነ ኢትዮፎረም ግጠልናል በሀገራችን ብቻ ሚሊዮኖችን ሲያበሉ ሲያጠጡ ሲያለብሱ የኖሩ ሰው ሚሊዮን ዶላሮችን በተለያየ ሀገራት እያፈሰሱ ለብዙዎች በረከት የሆኑ ሰው የሚመሩት ተቋም ለአገልግሎት ብቻ ወደ 33 የሚጠጉ አውሮፕላኖች ያሉት ባለጠጋ ሰው የድሃዋ ኢትዮጵያ መንግስት በሎቢስትነት ከፍሎ ቀጠራቸው ብሎ መዋሸት እጅግ ያስተዛዝባል። ኢትዮ ፎረም የተሰኘው ሚዲያ ከዚህ በፊትም በሐሰት የወንጌላውያንን ስም ከመንግስት ጋር እያገናኘ በማንሳት በተደጋጋሚ ሲዋሽ ወንጌል አማኞች ላይ የዘርፍ እጅት ሲጠራ ይስተዋላል። ዘማሪያን ስፖንሰር ፈልገው ሚሊኒየም አዳራሽ ኮንሰርት ሲያዘጋጁ ኢትዮ ፎረም መንግስት አዘጋጀ ብሎ ይዘግባል። ወንጌላውያን ፕሮግራሞች ላይ በአጋጣሚ የመንግስት ሰው ከታየ የኢትዮ ፎረም የቸርችና የአገልጋዮችን ስም ለማጠልሸት ሰርግና ምላሽ ይሆንለታል። ከንቲባዋ በመስቀል በዓል ወይም በኢድ ፕሮግራም ሲገኙ ጉዳዩ አይደለም፣ ነገር ግን አንድ የወንጌላውያን አገልጋይ ጋር ከተገናኙ የሆነውን ካ ቀጥል ሆኖ እያያዘ የጥላቻ ዘመቻውን ይጀምራል። በተለይም ባለፉት ሁለት ዓመታት የዚህ ሚዲያ ዘገባዎች ለተመለከተ ጤጠልነቱ በምን ርቀት እንደሄደ ያሳያል። ይህንን አሳዛኝ ውሸት የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል በግልጽ ሊቃወም ተቃውሞውን መግለጫ ሊያወጣ እንደሚገባ እናሳስባለን። ቅዱሳን ግን በእንደዚህ አይነት ፍጹም የሆነ የፈጠራ ወሬ እንዳትታለሉ አደራ ጭምር እንላለን። ሰላም። My father Billy Graham was here 65 years ago to this very day. የኔ አባት የዛሬ 65 አመት

ወደ ኢያሪኮ ወጡ። ኢየሱስና ደቀ መዛሙርቱ ከብዙ ሕዝብ ጋር ከኢያሪኮ ሲወጡ አይነ ስውሩ የጢሞቴዎስ ልጅ በርጠሚዎስ በመንገድ ዳር ተቀምጦ ይለምን ነበር። እርሱም የናዝሬቱ ኢየሱስ መሆኑን በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮኽ ጀመር። ብዙዎችም ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ የባሰ ጮኸ። ኢየሱስም ቆም ብሎ ጥሩት አላቸው። እነርሱም አይነስውሩን አይዞ ተነስ፣ ይጠራሃል አሉት። እርሱም ልብሱን ጥሎ ያለና ወደ ኢየሱስ መጣ። ኢየሱስም ምን እንዳደርግልህ ትፈልጋለህ አለው። አይነ ስውሩ መምህር ሆይ ጌታ ሆይ እንዳይ እፈልጋለሁ አለው። ኢየሱስም ሂድ፣ እምነትህ አድኖሃል አለው። ወዲያውም አይኑ በራለት።

አንድ ክፍል ውስጥ ተሰግቶብህም ሊሆን ይችላል። በርጠሜዎስ ማየት የማይችል ሰው ነበረ። ና ስ ጀኮ ኢየሱስ ኢየሪኮ የምትባለዋ ከተማ እየገባ ነበረ። ስ ብዙ ህዝብ ደግሞ ኢየሱስን ይከተለው ነበረ። ምናልባት እንዲህ አይነት ህዝብ ሊሆን ይችላል።